ሰለሞናል የት ሄደ? አይ መልዕክት ነው ብለህ። እሺ

እሺ አረቀስ አረቀስ አረማሽኔ አንተ አንተን አይደለ፣ እንደምናገር አንተ ተው። ድሮስ አንተን አይደለ። እዚህ ዘፈኑ መሪ ለኛ ድርጅት ጥሩ ነው። ይሄ እኮ ጥሩ ነው፣ በጣም ጥሩ ነው። ሌላ ጊዜ እንደ ስራ እየተዋቸው አንዳንድ ዘፈን አውጡ።

ነገር እንታንተ ዛሬ ይጠጣል ይጠጣል። ይሄን ደግሞ ጠጆ ነው የላከው። ያልመጣሁት እቁብን ያህል ነገር እላይ ላይ ወድቆብኝ ነው ብለዋል። አንተ ግን ምናባ እንደዚህ ያረጋ ብለዋል ጠጆ አሁን እውነት በእሜ የተነሳ ነው እንደዚህ ሆንከው? ባልጠፋችክ አይገርምም። ሁላችሁም ግን ከኔ ትምህርት ውሰዱ እሺ። ፍጹም ሴት እንዳታ ነው። ምን ለማለት ፈልግ? ከኔ ትምህርት ውሰዱ። ባክሻን ይችላል ስም አይምሮ እኔ ግን በጣም የሚከብድ ይመስለኛል። ነጮቹ ምን ይላሉ መሰላችሁ? አሄት ዘም በታይካሊፍ ዊዛውት ዘም ይላሉ። ውርስ ትርጉሙ ግራጎን ያጥንቴ ያላንቺ ባዶ ናት ህይወቴ እንደማለት ነው። ነጮቹ ቢሰሙ ራሱ ይገሏል። ከየት ነው የምታመጣው እንደዚህ አይነት ዲክሽነሪ የሌለ ቃላት? እንዳለ ምን ያረበሽኳችሁ እንዴ? አንብቧ ብታነብ እኮ ጥሩ ነው። አይ በእናታችሁ ሰው እኮ ያለውን ነው። ይመክሩ ይምከረን፣ ምከረን ልጅ ታዲያኛ። ምክር መሞከራና ነው እንዴ? ስማይ ምሩ። ከአሁን በኋላ ግን አንድም ምክር ተግባራዊ ከማድረግ በፊት ወይ በራስ ላይ ወይ ባይጥ መሞከር ማድረግ። አረ አንተ የባሰ አይጣለን። ምን ያስቃችኋል? እኔ ነኝ አይጥ ወጣላሎሽ። ነገር ግን አም ኖት ትራት ኦ ዚስ ኢዝ እንዳይመሽባችሁ ሂዱ። እውነቱን ነው። ነገ ትመጣለህ አይደል? አዎ እመጣለሁ። ምንም ችግር የለም። እዚህ ጋር ያለም፣ እሺ ምን አድርግ ነው የምትሉ? የወንዶች ጉዳይ ዩ አር ኮሚንግ ዘ ጀንትልማን ፒ ኤል ሲ ማለት የማክበር ሰላምታችንን እያቀረብን የልጃችን እመቤት አብርሃም በቅንፍ ውስጥ ኤሚ እና የአቶ ብሩክ ወንድሙ የጋብቻ ስነስርዓት የሚፈጸመው እሁድ ጥር 14 ቀን 1999 ዓ ም ስለሆነ በዚህ ዕለት ከቀኑ በሰባት ሰዓት ተገኝተው የግብዣችን ተካፋይ እንዲሆኑ በአክብሮት ጠርተኖታል። እናቶ ወይዘሮ ይመኙሻል ሰሽ

እንደሚታወቀ ያለው አንድ ያው አንድ መጥሪያ ወረቀት ነው። እንዴት አርገን ሰርግ ቤት እንገባለን የሚለው ነገር እናንተ ይሉ ስማምሮ ስትቀርማ በእሷን እንዴታ ሆስፒታል የገባ ነው የሚመስል። ስለዚህ ማንነትን ማሳየት መቻል አለበት። እንደው እዛው ሰርግ ላይ ጠብሳ ማንነትን ማሳየት

የወንዶች ጉዳይ የሚቆራበት ምርጥ አባላቸው። ወይኔ ወይኔ ወይኔ ወይኔ! ምነው እኔም እንደሱ በናት ክራሽ የሚለውን ፊልም ባየሁት ነው። ክራሽ እኮ አይደለም የሰርግ ቤት። አንተ ከእኔ የተሻለ እንግሊዘኛ ይችላል። አሁን ያጋባው የሚገርም ነው። ፊልም ያሰኛል። እንደምን ነው ነው ነገር

አሚን ምድሪያ? ቦዘኔ አደገኛ ቦዘኔ። ክብር የምትሠቃው የት ቡና ቤት ነው መሥሪያ ቤት ነው? እንደዚህ አልተጀመረም በአንተ

ያዝ፣ ዋጥ። ውሃ ጥሩ ነው፣ ውሃ ጥሩ። ያዝ፣ ሳብ፣ ሳብ። ግድ የለህም፣ ሳብ። ያው አሁን አትጩሁበት። ቅጥቀጣውም ለጊዜው ቆም አድርጉና ሌላ የሚሰራ ካለ ስሩ። አይ መኪናውን አስገባና ጠብቀኝ። ቁንጫ ሰው ትመስላለ። መጀመሪያ ራስን በተደገፍክ ልክ ሶፋው ተሰብሮ ሳይው ከአሜሪካዊነቴ ይልቅ አናጢነቴ ውስጤ ፈንቅሎ ወጣ። አይዲዲት በዘነዘና አእምሮ ወደ ዋና ጉዳይ ንግባና ዛሬ ሁላችንም ሲያስጨንቀን የነበር አንድ ጉዳይ ነበር። እንዴት ነው ሳምካት፣ ወይስ ሳል ሳምካት ተሳስበናል፣ ግን አልተሳስበእንጂ ጎት ተመሳብ ነበረ ብሜ፣ ግን ደግሞ ዘላለምን ፎንቃ ጥሎ እንደጠየቀ ልታረጅ አሁን እቺ እንዴ የሚባላል? እንዴ መናፈስ ማንም ሰው በሕሊና ላይ መቀለድ አይችልም። እሺ እንደ እንደ ሕሊና ላይ መቀለድ አይችልም። ከዛ ፊት መጀመሪያ ቃለ ጉባኤ ብያዙ፣ ስልክ ተከታትላችሁ ምን እንከታተላለን? ስልኩ አንድ እቃ ሳይሟላ የተቋረጠ። ዝም በል እሱንም፣ እድሜ ለውድ ዝም በል በእናትህ። ያው መሳሳም ጀመረ፣ ከዛ አልጋ ላይ ወደቅ አ፣ አልጋ ላይ መውደቃችንን እራሱ ያወቅኩት ቆይቼ ነበር። ቀምቅማችኋል ማለት ነው? ብቻ ማን ገፍቶ እንደጣለን አላውቅም። እንትን እንደዚህ ወልድ መከላከያ ተጠቅማችሁ ነበር? ጣፋጭ ነች። በእናታችሁ መሳሳባችንን ቀጠልን እና እየተጋጋለን እየተጋጋለ እየተጋጋለ ያለ ድንገት መሳሳማችን አቋርጣ ኮንዶም ይዛ የሆነ በቃ የላይኛዋን ውበቷን አይቼ ሳልጨርሰው እንደገና የውስጡ ውበቷን ታሳየ። አረ በናትህ ልቦለድ አደረገው። ቶሎ ቶሎ ነገር እንጂ ምንድን ነው እን አወጣት ወይስ አላወጣት? አዎ ባጭሩ አወጣት ወይስ አላወጣትም? በቃ እሱም አላወጣዋትም። ያው በቃ ዝም በል ብላክ ሊስት ላይ ይመዝገብ የአባላቱን ልብ ያላግባ በማንጠልጠል የወንዶች ጉዳይ ራስ ምን ልመጨው ዘለ ከደረጃው ዝቅ ይደረግ አእምሮ የአባላቱን ወሽመጥ በመቁረጥ በፈጸምከው ወንጀል የወንዶች ጉዳይ ዛሬ ጠዋት በዋለው ችሎት በአንቀጽ ቁጥር 99 ህዝባር ከጠዋት ሁለት ሰዓት መሰረት ንዴታችን እስኪበርድ ማንም ሰው እንዳናገረው የወንዶች ጉዳይ ዛሬ ጠዋት በዋለው ችሎት ወስኗል

ሻፊ፣ ቆይ ግን አንተ ወርቆ አይባንንም ብላል በጥንቃቄ ነው የተሰጠው። እድሜ ልኳ ናት ባልነው አእምሮውም ጠጃም ነው ጉድ ይሰራ። ይህን ጠጅ ቢሆን ከሰው አፍ ላይ ነጥቀ ነበር። ሄሎ ሄሎ። አረ ምን አደረሰሽ? ይመቸኛል፣ ይመቸኛል። አዎ ይመቸኛል። እንደወጣው እመጣለሁ። እሺ፣ ዘንቼ እመጣለሁ። እሺ፣ ቻው

ዛሬው ቁሞ ወጣቱ ቀርቶ ለሱ ይሰጠው የምትሉ እጃች

ጋሺ ከፍተኛ ችግር ደርሶብኛል። እሱን እኔ አያገባኝም አይመለከትኝም። ችግሬን እንኳን ብትሰማው ምን አለበት? ነገርኩ። ወዲያ ምን ይላል? በቃ በገዛ እንጀራ ላይ መፍረት ትችላለ? ምን ማለት ነው? ስራውን መልቀቅ ከፈለግ ልቀቅ። በቃ ይሄ ችግሬን ብትሰማው ምን አለበት? በቃ ተናገርኩ። እንግዲያው ስራውን ለቅቅ ያለው ልቀቅ

የለበደዛ በትጥር ይሄ ምን ነው? ይሄ እኮ የምትቆርጠው እንጨት አይደለም፣ ፊርማ ነው። በርሳስ ሊፈርም ይሄ። እሺ፣ አንተን እስክሪፕት ይሄ። ገዛ ንብረት ነው። በንብረት ተፈረም። አንዴ ስጠኝና ፈርሜበት ልሂድ። እሺ፣ ራስ ጉዳይ ፈርም። ስማ ተው ተው አስተውልተው እኔ አበበ ልጅ እኮ ስማ እንጂ የእንጨት መካኒክ ነኝ ብለህ ማሽን አንቀሳቅሳለሁ ብለህ ደረትን ብትነፍ አንተ ብትወጣ ምንም አልሆንም። አንተንም ውጭህን እንዲቆንጥጭን ያሳደርኩት አቃለህ። ሌላ ሰለጥናለሁ ግን እንደዚያ ጋር መንገድ ወድቀህ ማየት አልፈልግም። ተው እምቢ ካልክ ግን አዲ ስረም ሰርም ወስን ታው ግድ የለህም። ታው ገንዘብ ነው። ፍላጎት ችግር ገንዘብ ነው። ስንት ነው ብድር? አንድ ሺህ

ችቦሮም ወይ ያስከሂሩ ይሻላል። ይሄ አራ ነው። ልትጨቃጨቀኝ ነው የመጣህ? አዎ ለበሽ ነው። ለምን ጉዳይ የሚመለከተኛል? ምንድን ነው ጉዳይ? ሚስጥር ነው። ነው እዚህ ድረስ መጣሽ? ምን ሚስጥር አለው? በቃ የለም፣ ይሄ ስራ ቦታ ነው ማለት ጉዳይ ፈልጎ አለ ወጥቶ ያነጋል። ሴትዮ አንቺ ነሽ የምትፈልጊው እሱ ነው የሚፈልግ። እችን ሴት አስወጣልኝ፣ ምን እንደምትፈልግ አላውቅም። ስራ የለ ስራበት፣ አለቀ እንግዲህ። አልፈልግሽም፣ ውጪ ያል። እንዴ እኛኮ ግራ ገባን እኮ የዚህ ሰውዬና የሴቶቹን ጉዳይ መተርተር እኮ ነው። በጭራሽ ምን እሱ እንደዚህ ይላል። ይኸው እያየናችሁ። ስሚኝ፣ ያለሽ አንድ ምክር ብቻ አልለግስም። አንቺም ይኸው እሷም በማህበር ተደራጅታችሁ የመጣችሁ በጠበጣችሁ። ለምን ተሰብስባችሁ ጠበላት ይሄዱ። እወድሻለሁ እንዳይሰበርብኝ እዚህ ቤት እላካችሁ እ ቆይ ምንድን ነው የምትፈልጊው? የእኔ ዓለም እኮ ይሄ ጣራ ነው ሥራዬን የምሰራበት። ኧረ እባክህ ሴትዮ፣ ገንዘብ አለሽ የምትከፍይው?